አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እና የተከበራችሁ ሆቢፖዚ ቤተሰቦች ውድ አገሬ ጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትርፍ ይበልኝ። እንሻላህ ቪዲዮውን በላይክ መሸር ጀመሩ አበረታቶች ማለት ነው። አህባቢ ዛሬም ክፍል አስራ ሶስትን ይዤ መጥቻለሁ ማለት ነው። የነቢያት ታሪክ እንሻላህ ይቀጥላል። እናንተ ግን ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደርጋችሁ አበረታቶች ማለት ነው። አህባቢ አይከፈልበትም፣ አብረን እንበረታታ። ከነ ወላጆቹ ሰለመ ጣዋታዊ በዋነኝነት አቡጀህል ፀሐይ ስትበረታ ወደ ሜዳ ያወጣቸውንና በግለቱ ይቀጣቸው ነበር። በመቅጣት ላይ ሳሉ ነቢያችን ሰለላሁ ዓለይህ ወሰለም ባጠገባቸው አለፉ። የያሲር ቤተሰብ ሆይ ታገሱ፣ ጀነት ቃል ተገብቶላችኋል አሏቸው። ያሲር ከቅጣቱ ብዛት ሲሞት ሱመያን የአማርን እናት አቡጀህል ብልቷ ላይ በስለት ወቅቶ ገደላት። በዚህም በኢስላም ታሪክ የመጀመሪያዋ እንስት ሸሂድ መስዋዕትነት ለመሆን ታደለች። አማር ላይ ስቃዩን አበረቱበት። አንድ ጊዜ በፀሐይ ግለት፣ ሌላ ጊዜ ደረቱ ላይ ቋጥኝ በማስቀመጥ ቀጥሎም ውሃ ውስጥ በመድፈቅ ቅጣቶችን እያፈራረቁ አሰቃዩት ሙሐመድን በመድፈቅ ቅጣቶችን እያፈራረቁ አሰቃዩት። ሙሐመድን ሳትሳደብ ወይም ስለ ላትና ኡዛ በጎ ነገር ካልተናገርክ አንተውህም አሉት። ያሉትንም ለመፈጸም ተስማማ። ተገዶም ፍቃዳቸውን ፈጸመ። ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድም እያለቀሰ በመምጣት ይቅርታ ጠየቃቸው። አላህም ተከታዩን ቁርአናዊ መልእክት አስተላለፈ። ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ግን፣ ልባቸውን በክህደት የከፈቱ ሰዎች በነሱ ላይ ከአላህ ቁጣ አለባቸው፣ ለእነሱም ታላቅ ቅጣት አለላቸው። ሱረቱ ናህል ገጽ 16 ቁጥር 16 ስሙ። አፍላህ ረዲየላሁ አንህ የሚባል የበኒ አብደዳር ባሪያን እግሩን በገመድ አጥብቀው አስረው መሬት ለመሬት የጎትቱት ነበር። ሀባብ ኢብኑል አረት ረዲየላሁ አንህ ጣዖታውያን የበረታ ስቃይ የደረሱበት ነበር። ብዙ ጊዜ በጠራራይቷ ነዲድ ፀሐይ በጋለ ዕለት ራቁቱን አስተኙት። መንቀሳቀስ እንዳይችልም ትልቅ አለትን ደረቱ ላይ ያስቀመጡበት። አለቱ ጀርባውን ሰርስሮ በመግባቱ ቀዝቅዞ ከላዩ ላይ ሲወድቅለት ሰውነቱ ላይ ትልቅ ሽንቁርን ትቶ ነበር። ለአላህ ሲሉ መከራን የተሸከሙ የነቢዩ ሰለላሁ ዓለይህ ወሰለም ባልደረቦች ወይም ሰሃቦች ስም ዝርዝር ብዙ ነው። ጣዖታውያን አንድ ሰው መስለሙን በሰሙ ቁጥር እጅግ የሚያሳቅቅ ቅጣት ይቀጡት ነበር። እዚህ ጋር ኢማሙ አልቡሀሪ የዘገቡትን አንድ ታሪክ እናውሳ። ሀባብ ኢብኑል አረት ሲናገር አንድ ቀን ነቢዩ ሰለላሁ ዓለይህ ወሰለም በካዕባ ጥላ ስር ፎጣቸውን ተንተርሰው ሳሉ መድረሳቸው መድረሳቸው መጣሁ። በወቅቱ ቀጣዎታውያን ይደርስብን የነበረው መከራ ከባድ ስለነበረ ነቢዩንም አንቱ የአላህ መልእክተኛ ሆይ፣ አላህን አይለምኑልንም? ምን ስላቸው ፊታቸው በንዴት ቀላ፣ ከተጋደሙበት ቀና ብለው ተቀምጠው ከእናንተ በፊት የነበሩ ሕዝቦች በብረት ሙሽጥ ወይም መላያ አጥንታቸው እስኪቀር ሥጋቸው ሲቧጠጥ ከድናቸው ንቅንቅ አላሉም ነበር። አላህ ይህንን ጉዳይ ኢስላምን ሙሉ ያደርገዋል እንደፈለጉበት ያደርሰዋል። አንድ ተጓዥ ከስነ ተነስቶ ሀድር ሞት እስኪደርስ አላህን ከዚያም ፍየሎችን ተኩላ እንዳይበላበት እንጂ ማንንም ሳይፈራ ይጓዛል። እናንተ ግን ትቸኩላላችሁ አሉኝ ብሏል። የነቢያችን ሰለላሁ አለይሂ ወሰለም እድሜያቸው ወደ አርባ እየተቃረበ ሲመጣ ከወትሮ በተለየ ከሰው መንጠልጠልን በተለያዩ ጊዜያት እየተወደዱ መጥተዋል። አላህም ለመገለያው ቦታ የሄራ ዋሻን እንዲወዱት አድርጓቸዋል። ሄራ ማለት ከመካ በሰሜን ምዕራብ የሚገኝ ተራራ ሲሆን ነቢያችንም ዋሻው ውስጥ ለብዙ ሌሊቶች፣ አንዳንዴም አስር ሌላ ጊዜም ከዚያ ለሚዘልቁ ቀናት አላህን በመገዛት ያሳልፉ ነበር ወደ ቤታቸው ሲመለሱም ብዙም ሳይቆዩ ለሚቀጥለው ከለዋ በአዲስ ስንቅ ይቋጠሩ ነበር። በእነዚህ ከልዋዎች ወይም ብቸኝነት በአንደኛው ላይ ወህይ እስከመጣላቸው ድረስ በዚህ ሁኔታ አሳልፈዋል። ከለዋ አላህን ለመገዛት ብቸኝነትን በመምረጥ መገለል። ያኔ የነቢያችን ቀልብ እንዲህ በፍቅር የገዛው ከለዋ ለአጠቃላይ ሙስሊሞችን በተለይ ደግሞ ወደ ኢስላም ለሚጣሩ ዳኤዎች እጅግ ከፍተኛ የሆነ ጥቅም ያለበት ነው። ከዚህም ውስጥ አንደኛ፣ በቀልብ ውስጥ የአላህን መሀባ ወይም ውዴታ ማሳደግ። አእምሮን ብቻ በእውቀት ማጠገብ በቂ አይደለም። ይህማ ቢሆን ኑሮ ኦሪየንታሊስቶች ወይም ሙስሊሞች ያልሆኑ እስልምና እና ሌሎች የምስራቅ ሃይማኖትን የሚጠሉ ከሙስሊሞች የበለጠ አላህንና እና የነቢያችን ሰለላሁ አለይሂ ወሰለም ወዳጅ የሆኑ ነበር። ለመሆኑ ከምሁራኖቹ አንድም ራሱን አሳልፎ ለአንድ ሂሳባዊ የስሌት ህግ አሊያም አልጀብራ ጥያቄ መስዋዕትነትን የሰጠ ሰምተሃለን? ይልቁንም በአላህ ከማመን በኋላ ወደ እሱ ውዴታ መድረሻ መንገዶች በዋነኝነት የታላቅነቱ ማረጋገጫ የሆኑ ምልክቶችን፣ ውለታውና ጸጋዎቹን በሰፊው ማስተንተን፣ በምላስና በቀልብ በብዛት እሱን ማውሳት፣ ፈርድ የሆኑ ነገሮችን በጥንቃቄ ተጠባብቆ መስራት፣ ሱና ወይም ደግሞ ነዋፊል የሆኑትንም ማብዛት። ይህ ሁሉ ሊገራ የሚችለው በተደጋጋሚ ከአላህ ጋር ብቸኝነትን ወይም ኸለዋ በማዘውተር ነው። ሁለት ነፍስን ማስተሳሰብና በሽታዎቿን ማከም። የሰው ልጅ ነፍስ የብዙ በሽታዎች መናኸሪያ ናት። ታዲያ ከነዚህ በሽታዎች መካከል ከሰዎች ተነጥሎ ነፍስን በማስተሳሰብና ያለፊታቸውን ድንበሮች እያስታወሱ ጉድለቶቿን በማስተዋለት እንጂ የማይታከሙ አሉ። ብቻውን ሆኖ ሲያስተነትን ግን የሰው ልጅ የነፍስያ እውነታ ይገለጽለታል። ምን ያህል ነፍስ አላህን ፈላጊና ድሃ እንደሆነችና በእያንዳንዱ ቅጽበት የእሱን ወይም ደግሞ የአላህን እርዳታ ፈላጊ መሆኗ፣ ሰዎች እሱን ለመጥቀምም ሆነ ለመጉዳት የማይችሉ ደካሞች መሆናቸውንም ይደርስበታል። ስለሆነም ሙገሳቸውን ሆነ ወቀሳቸውን ውጤት አልባ እንደሆነ ይገልጥበታል። ይህና ሌሎችም መሰል እውነታዎች ፍንትው ብለው ሲታዩት ስራውን ለአላህ ብቻ አጥርቶ ይሰራል፣ ይተናነሳል። በተደጋጋሚ ማገልገልን ኸለዋን በማብዛት የተነሳ ባገኘው ብርሃን የነፍሱን እውነታ ሲረዳ አብሮ የነፍስ ጣጣ ወይም መዘዞችን አብረው ይገረሰሳሉ፣ ይወገዳሉ። ተግባራዊ ልምምድ። ይህ ሁሉ የሚሆነው ከዱንያ ጭንቅንቅ፣ ከጭንቀቷ፣ ከጩኸቷ፣ ከከንቱ ብልጭልጫዋ በቀን በሌሊት በወራትና በዓመታት ለተወሰኑ ግን ተደጋጋሚ ለሆኑ ወቅቶች ገለል ብሎ ራስን መመልከት ሲቻል ነው። ለዚሁም ለምሳሌ አቲካፍ በረመዷን የመጨረሻው አስር ቀናት ወይም አንዲት ምሽት ከሁሉም ወራት በመስጅድ ውስጥ ማሳለፍ፣ በሁሉም ሌሊት የመጨረሻው አንድ ሶስተኛ ክፍል ላይ የማገባደጃ ጥቂት የእስቲክፋር ወቅት፣ በጠዋትና በማታ ውዳሴ ወይም ማስካር ወቅት፣ ከመኝታ በፊት ነፍስን በመተሳሰቢያና የመኝታ ዚክር በሚደረግበት ወቅት መስጂድ ቀደም ብሎ ለሶላት መግባትና ሶላትን ቁጭ ብለው እየተጠባበቁ ከሶላት በኋላ ቁጭ ብሎ ድዋ በማድረግ ወቅት ላይ ያለው ቢቀር አዛን እየሰማ ከሙአዚኑ ተከትሎ ካለ በኋላም ሊሆን ይችላል። ከላይ የተጠቀሱት ጊዜያት ሁሉም ቀልብ ከዱንያ ጋር ያለውን መገናኛ በመቁረጥ ትኩረቱን ትልቅና አሸናፊ ወደ ሆነው አላህ በአዲስ መልክ የሚያቆራኝበት ነው። የውሂ መጀመር፣ ኢማሙ አልቡኻሪ እንደዘገቡት እናታችን አዒሻ ረዲያላሁ አንሃ የውሂ አጀማመር እንዴት እንደነበረ ስትገልጽ እንዲህ ትላለች፦ መጀመሪያ ጥሩ ጥሩ ህልሞች በእንቅልፋቸው ያዩ ነበር። ታዲያ ያዩቸው ህልሞች ልክ እንደ ንጋት ጎህ በእውነት ይከሰቱ ነበር። ከዚያም በኋላ በሂራ ዋሻ ውስጥ መገለልን ወደዱ። በዚህም ዋሻ ውስጥ ብቻቸውን ለዚህ የሚሆን ስንቅን ለመሰነቅ ወደ ቤተሰቦቻቸው ሳይመለሱ ብዙ ሌሊቶችን ያሳልፉ ጀመር። ከዚያም ወደ ኸዲጃ ረዲየላሁ አንሃ ይመለሱና ስንቅ ይሰንቃሉ። በእንድህ አይነት ሁኔታ በሄራ ዋሻ ውስጥ ከጌታቸው የሆነውን ሀቅ እስከመጣላቸው ድረስ ቀጥለው ነበር። መላኢካውም መጥቶ አንብብ አላቸው። እኔ አንባቢ አይደለሁም በማለት መለሱ። አይዞኝ ነፍሴ እስክትወጣ ድረስ ጭምቅ ይዞኝ ነፍሴ እስከምትወጣ ድረስ ጭምቅ አደረገኝና ለቀቀኝ። እንደገና አንብብ አለኝ። እኔ አንባቢ አይደለሁም ስል መለስኩኝ። ይዞኝ በድጋሜ ነፍሴ እስከምትወጣ ድረስ ጭምቅ አድርጎኝ ለቀቀኝና አንብብ አለኝ። እኔም አንባቢ አይደለሁም አልኩት። ለሶስተኛ ጊዜ ነፍስ የልትወጣ እስከትደርስ ድረስ ጨምቆ ለቀቀኝና እንዲህ በማለት በተናገረኝ፣ አንብብ በዚያ ሁሉም በፈጠረው ጌታህ ስም፣ ሰውን ከረጋዴን በፈጠረው ጌታህ ስም አንብብ። ጌታህ በጣም ቸር ሲሆን፣ ያ በብዕር ያስተማረ ሰውን ያላወቀውን ሁሉ ያሳወቀ ሲሆን፣ አላህ በፍጹም የሚያዋርዳቸው ሰዎች ባህሪ ነቢያችን ሰለላሁ አለይሂ ወሰለም ልባቸው በጣም እየመታና እየተርገፈገፈ ተመልሰው ወደ ባለቤታቸው ከድጃ ቢንት ኸወይሊድ ራዲያላሁ አንሁ ዘንድ አከናንቡ አከናንቡኝ አከናንቡኝ ዘሚሉኒ ዘሚሉኒ እያሉ ገቡ። የያያቸው ፍርሃት እስኪ ለቃቸው ድረስ አከናነቧቸውና ለከድጃ ክስተቱን ሁሉ ነገሯት። እኔ ለነፍሴ ፈራሁ አሉ። ኸዲጃ ረዲየላሁ አንሃ በፍጹም ወላሂ፣ አላህ በመጨረሻ አያዋረድህም። አንተ እኮ ዝምድናን የምትቀጥል፣ የተቸገረን የምትረዳ፣ እንግዳን የምታከብር፣ ለሌሎቹ ሰጭና ሀቅ ላይ የምትተባበር ነህ። በአዋቂ ምስክርነትና የተዋረድ የተዋረደ ፈልግ። እናታችን ኸዲጃ ረዲየላሁ አንህ ነቢያችንን ወደ ወረቀት ወረቀት ኢብኑ ነውፈል ዘንድ ወሰደቻቸው። ወረቀት ኢብኑ ነውፈልም ያጎቷሌ ሲሆን በጃህልያው ዘመን ክርስትናን ከተቀበሉት መሃል ነበር። ከወንጌልም አላህ የፈለገለትን በኢብራ ይሰጥ ቋንቋ ይጽፍ ነበር። ከእርጅናም ብዛት ሀይኑ ታውሮ ነበር። ከዲጃም የአጎቴ ልጅ ሆይ የወንድም ልጅ የሚልህን እስቲ ስማ ስትለው፣ ወረቀትም ለነቢያችን የወንድሜ ልጅ ሆይ ምንድን ነው የሚታየህ በማለት ጠየቃቸው። ነቢያችንም ሰለላሁ ዐለይሂ ወሰለም የታያቸውን ነገር ነገሩን። ወረቀትም ይህማ በሙሳ ዐለይሂ ሰላም ላይ የወረደውና ሙስ ነው ጅብሪል ወይም ወህይ ዋ ጠንካራ ወጣት ሁኜ በነበረ፣ ዋ ያኔ ወገኖችን ከሀገርህ ሲያስወጡ በህይወት ሁኜ በነበር፣ አለ። ነቢያችንም እውን ያስወጡኛለን? አዎ፣ አንድም ሰው አንተ በመጣህበት ተመሳሳይ የመጣ በጭራሽ የለም፣ ጠላት የሚያፈራ ቢሆን እንጂ። ቀኑን ካደረሰኝ ሁነኛ እገዛን ባገዝኩ ነበር። ወረቀት ግን ብዙም ሳይቆይ ሞተ። ወሄም ለተወሰኑ ጊዜያት ተቋረጠ። ቡኻሪ ከጅብሪል ኢብኑ አብደላህ ረዲላሁ አነ እንደ ዘገበው ነቢያችን ሰለላሁ ዓለይሂ ወሰለም ስለ ወሒ መቋረጥ ሲናገሩ በመራመድ ላይ ሳለሁ ከሰማይ ድምፅ ሰማሁና አይኔን ቀና ሳደርግ የሂራ ዋሻ ውስጥ የመጣብኝ መላኢካ በምድርና ሰማይ መካከል በሆነ ዙፋን ላይ ተቀምጧል። በጣም ደነገጥኩኝ። በፍጥነትም ተመልሸ አከናንቡኝ አከናንቡኝ አልኩኝ። አላህም አንተ ልብስህን ደራቢ ሆይ ተነስ፣ አስጠንቅቅም፣ ጌታህንም አክብር፣ ልብስህንም አጥራ፣ ጣዖትንም እራቅ፣ ማብዛትንም የምትፈልግ ሆነህ በበረከት አትለግስ፣ ለጌታህም ታገዝ የሚለውን አንቀጽ አወረደ። ቀጥሎም ውህይ ተቋረጠ። ውህይ ተቋረጠበትም የጊዜ ቆይታ በተመለከተ የተለያዩ ንግግሮችን የተሰነዘሩበት ሲሆን ትክክለኛው ለተወሰኑ ተወሰኑ ቀናት ነበር የሚለው ነው። ይህ ብኑ ሳዒድ ከኢብኑ አባስ ያወሩት ይህንን የሚደግፍ ነው። ረሂቃል መሕቱም ሰፊዩ ረሕማን ሙባረክ ፋሪ ሚስጥራዊ የዳዋ ሂደት ነቢያችንን ሰለ ላሁ አለይሂ ወሰለም ለአላህ ትእዛዝ አዎንታዊ ምላሽ መስጠት ጀምረዋል። አላህን አንድ ብቻ አድርጎ ማምለክና ጣዖታትን ወደ ወደ መተው መጥራት መጣራትና ተያያዙት። ነገር ግን ቁረይሾች ለጣዖቶቻቸው ለጣዖቶቻቸውና ለሽርክ አምልኮቶቻቸው ካላቸው ጭፍን ታማኝነት እና ወገንተኝነት አንጻር ጥሪው ድንገተኛ እንዳይሆንባቸው በመስጋት ዳዕዋውን በሚስጥር ያካሂዱ ነበር። በቁረይሾች መቀመጫ መቀመጫ አደባባዮች በግልጽ ዳዕዋ አያደርጉም ነበር። በጣም የሚቀርባቸው ዘመድ ወይም ከዚህ በፊት ለሚያውቁት ሰው ካልሆነ በስተቀር ጥሪያቸውን አያደርጉለትም ነበር። የመጀመሪያዎቹ መጀመሪያ ወደ ኢስላም ከገቡት ውስጥ ኸዲጃ ረዲየላሁ አንሃ፣ አልይ ኢብኑ አቢ ጣሊብ፣ የነቢያችን ሰለላሁ አለይሂ ወሰለም ያሳደጉትና ካድማቸው ወይም አገልጋይ የነበረው ዘይድ ኢብኑ ኸሪስ፣ አቡበከር ኢብኑ አቢቁሀፍ እና አቡበከር ሲዲቅ ወደ ኢስላም የጠሯቸው ዑስማን ኢብኑ አፋን፣ ዙበይር ኢብኑልአዋም፣ አብዱረሕማን ኢብኑ አዋፍ ሳዒድ ኢብኑ አቢወቃስ ወቃስ እንዲሁም ሌሎች የሚጠቀሱ ነበር። የተርቢያ ስብስብ በአርቀም ቤት። እነዚህ ሰቦች ከነቢያችን ጋር በሚስጥር ይገናኙ ነበር። አንደኛቸው መስገድ አልያም ኢባዳ ማድረግ ሲፈልግ ከቁረሾች እይታ ለመደበቅ መካ ውስጥ ከሚገኙ ገደላ ገደሎች ወደ አንዱ ይሄዱ ነበር። ወደ ኢስላም የሚገቡት ወንድና ሴቶች ቁጥር ከሰላሳ መብለጡን የተመለከቱት ነብይ ከእነርሱ መካከል የአርቃም ኢብኑ አቢ አርቃም ቤት በመምረጥ እዚያ እየተገናኙ የዳዕዋውን ጉዳይ ያስተምሯቸውና ተርቢያን ይሰጧቸው ገቡ። በዚህም ወቅት ዳዕዋው ደርሷቸው ወደ ኢስላም የገቡ ሰዎች ቁጥር አርባ አካባቢ ደርስ ነበር። ታዲያ አብዛኛዎቹ ድሆችና ባሪያዎች በቁረሽም ዘንድ ቦታ የማይሰጣቸው ግለሰቦች ነበሩ። የዳዕዋው ድብቅነት ለዳዕዋው ችግርን ከመስጋት እንጂ ለነፍስ ከመፍራት የመነጫ አልነበረም። ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ ሶስት አመታት የድብቅ ዳዕዋን የመረጡበት ምክንያት ለነፍስ ጉዳትን ከመስጋት እያመነጭ አልነበረም። ዳዕዋውን ከጀመሩ ለሁሉም አይነት ሰዎች ግልጽ እንዲያደርጉት ከጌታቸው ትእዛዝ ቢመጣ ኖሮ ከፊታቸው ሞት ቢጠብቃቸው እንኳን ለመፈጸም ምንም ሰዓት አያባክኑም ነበር። ነገር ግን የመጀመሪያዎቹን የዳዕዋ ጊዜያት ዳዕዋውን በድብቅና በሚስጥር ያምኑልኛል፣ እንዲሁም ዳዕዋውን ይቀበሉልኛል ብለው ለጠረጠሯቸው ሰዎች ብቻ እንዳያደርጉ አላህ አሳወቃቸው። ይህንንም የሆነው በአላህ ላይ የሚኖርን መሰረታዊ ኢማን እንዳይበረዝና ቀጥሎ የሚመጡ ዳዕዎች በአላህ ላይ ብቻ መተማመን እና መታገዝ ላይ እንዳተኩሩ ትምህርት እንዲሆን ነው። እሺ አህባቢ እዚህ ድረስ ይበቃና ማለት ነው እንዳይበዛባችሁ የኔ ወዶች፣ ኢንሻአላህ ነገ ደግሞ በክፍል አስራ አራት እንመጣለን። በዛሬ እዚህ ድረስ ይበቃና ማለት ነው። ጀዛኩሙላሁ ኸይረን ለምታበረታቱ በሙሉ ከልብ ነው የማመሰግነው። ባላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። አገራችን ሰላም ይሁንልን። ሰላም፣ ፍቅር፣ አንድነት ለሀገራችን ሰላም፣ ለሰው ዘር በሙሉ እያልኩኝ ዛሬ ዛሬው ቪዲዮችን ይመስላል ማለት ነው። መልካም ቀን ተመኘሁላችሁ። ከነ ምሽቱ ከናዳሩ ሰላም አሌይኩም።